ሰላምታችን በእያላችሁ በት ድረስ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ ዮሀና መኮንን አብሬያችሁ ቆይታ አደርጋለሁ። አብራችሁን ሆኖ ቀዳሚ ወዳደረግነው ዜና አልፋለሁ። የትምህርት ዘርፉን በቴክኖሎጂ ለመደገፍ በመንግስት በኩል ትኩረት ተሰጥቶ እየተሰራ መሆኑን የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ገለጹ። የኢፌድሪ የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላትና የክልል ምክር ቤት ዓለም አቀፍ የልጃ ገረዶች የአይሲቲ ቀንን ምክንያት በማድረግ በላሊበላ ከተማ የፓናል ውይይት አካሂደዋል። ቴዎድሮስ ደሴ ተጨማሪውን ይዟል። የፌዴሪ ህዝብ ተወካዮች ምክር ቤትና የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት ዓለም አቀፍ የልጃገረዶች የስቲ ቀን ምክንያት በማድረግ በሰሜን ወሎ ዞን ላሊበላ ከተማ የፓናል ውይይት አካሂደዋል። በፓናል ውይይቱ የተገኙት የአማራ ክልል ምክር ቤት ሴቶች ህጻናትና ወጣቶች ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ አበራሽ ታደሰ በክልሉ የትምህርት ዘርፉን በዲጂታል ቴክኖሎጂ ለመደገፍ በመንግስትና በአጋር የልማት ድርጅቶች በኩል ትኩረት ተሰጥቶ እየተሰራ መሆኑን አንስተዋል። ብዙዎቹ ትምህርት ቤቶች አክሰስ እንዲኖራቸው የማድረግ ጅምር ጥረት አለ። ትምህርት ቢሮም ትኩረት ሰጥቶ የሚሰራው ስራ ነው። እንደ ሀገርም እንደ ፌዴራልም እየተሰራ ያለ ስራ አለ። በአብዛኛው አሁን ፈተናዎቻችን ኦንላይን ለማድረግ እየተሞከረ ነው። የስምንተኛና የስድስተኛ ክፍል እርማትን ድሮ በእጅ ነበር፣ በማኗል ነበር። ከሱ እንዲወጣ ተደርጓል። ባለፈው አመት በቴክኖሎጂ ነው ለማረም የተሞከረው። አሁንም በዚህ አመት ፈተናዎችን በዚህ መልክ ለመስጠት ኦንላይን ፈተና ለመስጠት እየታሰበ ነው። በየቦታው ዲጂታል ላይብረሪ እንዲኖር አክሰሶ ያለባቸው አካባቢ ኔትወርክ፣ የመብራት አክሰስ ያለባቸውን ትምህርት ቤቶች እና የአቅርቦት ያላቸው በተለይ ኮምፒውተር ያላቸው አካባቢዎች እሱን ስራ ለማስጀመር ጥረት እየተደረገ ነው። የኢፌድሪ ሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ለንጮ በበኩላቸው ብቁ ተወዳዳሪና ሀገር ተረካቢ ዜጎችን ለማፍራት የትምህርት ዘርፉን በቴክኖሎጂ መደገፍ ተቀዳሚ ተግባር ነው ብለዋል። በሳይንስና ቴክኖሎጂ የበቁ ዜጎችን ለማፍራትና የትምህርት ዘርፉን በቴክኖሎጂ ለማገዝ በመንግስት በኩል ትኩረት ተሰጥቶ እየተሰራ መሆኑንም አንስተዋል። ዓለም አቀፋዊ የሆኑ መረጃዎችን የምናገኘው እና ሀገራዊ የሆኑ መረጃዎችንም የምናገኘው ቴክኖሎጂ መጠቀም ስንችል ነው። የቴክኖሎጂ ተደራሽነት ከተስፋፋ በየትኛውም ሀገሪቷ ጫፍ ሆነ አስፈላጊ የሆኑ ለትምህርት የሚጠቅሙ የሚያሳድጉን ኢምፓወር የሚያደርጉን መረጃዎችን ልጆቻችን እንዲያገኙ ያስችላል። ስለዚህ ኢትዮጵያ በየአካባቢው በገጠርም ይሁን በከተማ ቴክኖሎጂ ላይ ኢንቨስት በማድረግ ጥራቱን የጠበቀ የትምህርት ልጆቻችን እንዲያገኙ መሰራት አለበት በማለት እንቅስቃሴ እየተደረገ ነው። በውይይቱ የተገኙት የፕላን ኢንተርናሽናል ኢትዮጵያ ኮሚኒኬሽን ኃላፊ ዶክተር ምስክር ገበየው ድርጅቱ በአማራ ክልል በዘጠኝ ዞኖች በጤና፣ በትምህርት፣ በውሃ፣ በምግብ ዋስትና በአስቸኳይ አደጋ ምላሽና ገቢ ማስገኛ ዘርፎች ትኩረት አድርጎ እየሰራ ነው ብለዋል። ድርጅቱ በላሊበላና አካባቢው በትምህርት ዘርፍ በእውቀቱ የመጠቀ በአስተሳሰቡ የላቀና በክህሎቱ የዳበረ ሀገር ተረካቢ ትውልድ ለማፍራት አለሞ እየሰራ መሆኑን አንስተዋል። ሀገርን ለመገንባት ብቁ የሆኑ ምጡቅ የሆነ አስተሳሰብ ያላቸው ሰዎችን ለመፍጠር እና የነገ የሀገሪቱ የተስፋ መስኮት የሆኑ ወጣት ሀገር ተረካቢዎችን ለማፍራት የመጀመሪያው ነገር በሳይንስና በቴክኖሎጂ ያደጉ ከዓለም ጋር ተወዳዳሪ የሆኑ ዓለም የደረሰበትን የቴክኖሎጂ ከፍታ የደረሱ ተማሪዎችን ማፍራት አለብን ብለን እናምናለን። ከዚህ አኳያ የትምህርት ተቋማትን ከመገንባት ጎን ለጎን የሕክምና ተቋማትን ከመገንባት ጎን ለጎን አንዱ መገንባት ያለብን የሰው አእምሮ ነው ብለን እናምናለን። ከእሱ አንጻር በሳይንስ፣ በሂሳብ፣ በቴክኖሎጂ በደንብ ያደጉ፣ በኢንጂነሪንግ በደንብ ያደጉ ሰዎችን ለመፍጠር አማራ ክልል በላሊበላ አካባቢና በሰቆጣ አካባቢ ትምህርት ቤቶችን መርጠን ወጣት ተማሪዎች ከቴክኖሎጂ ጋር የተዋወቁ የተሻለ ግንዛቤ እንዲኖራቸው ለማድረግ ጥረት የተደረገ ነው። ፕላን ኢንተርናሽናል ኢትዮጵያ በአማራ ክልል በትምህርት በቴክኖሎጂና በሌሎች ማህበራዊ ልማቶች ላይ እያበረከተ ያለውን አስተዋጽኦ አጠናክሮ እንደሚቀጥልም ተጠቁሟል። በሚቀጥሉት አራት ወራት በአብዛኛው የምስራቅ አፍሪካ ሀገራት ከመደበኛው በላይ የዝናብ ሁኔታ እንደሚጠበቅ ተገለጸ። ትንበያውን መሰረት በማድረግም መንግስታት አስፈላጊውን ቅድመ ዝግጅት እንዲያደርጉ የኤጋድ የአየር ጠባይ አዝማሚያ ትንተናና ትንበያ ማዕከል አሳስቧል። ሰባኛው የአፍሪካ ቀንድ የአየር ጠባይ አዝማሚያ ትንተናና ትንበያ ፎረም በአዲስ አበባ እየተካሄደ ነው። ቤተለም ሰለሞን በዚህ ዙሪያ ተጨማሪ መረጃ አልታደርሰን እዚህ ስቱዲዮ ትገኛለች። ቤተለም እንዴቷልሽ መስገን አለን ፎረሙ ምን ይመስል እንደነበር አጠር አድርገሽ ለተመልካቾች አድርሽልን አመሰግናለሁኝ ዮሃና እንግዲህ ቀደም ሲል አንቺም እንዳነሳሹው ሰባኛው የአፍሪካ ቀንድ የአየር ጠባይ አዝማሚያ ትንተና ትንበያ ፎረም በአዲስ አበባ ዛሬ መካሄድ ጀምሯል እንግዲህ ፎረሙ ለተከታታይ ሁለት ቀናት ዛሬና ነገን በአዲስ አበባ መካሄዱን የሚቀጥል ነው የሚሆነው እንግዲህ ይህ ፎረም በዋናነትም የአየር ትንበያ ላይ ትኩረት አድርጎ እየተካሄደ የሚገኝ ነው በዚህ ፎረም ላይ እንግዲህ በተለይ ደግሞ የአፍሪካ ቀንድን የምንላቸው የምስራቅ አፍሪካ ሀገራት ተወካዮች እንደዚሁም ደግሞ የውሃና ኢነርጂ ሚኒስትሮች የኢትዮጵያን ጨምሮ ማለት ነው። እንደዚሁም ደግሞ የልዩ ልዩ ሀገራትም ተወካዮች የተገኙበት ነው። እንደዚሁም ደግሞ የሜትሮሎጂ ኢንስቲትዩት ዳይሬክተሮችም ከየሀገሩ የተውጣጡ ተገኝተውበታል ማለት ነው። እንግዲህ በዋናነት ይሄ ፎረም እየተካሄደ የሚገኘው የአየር ንብረት አገልግሎት የቅድመ ማስጠንቀቂያ ክፍተትን በጋራ ለመሙላት በሚል መሪ ሀሳብ ነው፣ በጋራ እየተካሄደ የሚገኘው። በዚህ መድረክ ላይ እንግዲህ ውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ተገኝተው እሳቸውም ንግግር አድርገው ነበረ። እሳቸው ምንድነው ያሉት በመድረኩ ላይ እንግዲህ እንደሚታወቀው የምስራቅ አፍሪካ የምንላቸው ሀገራት በተደጋጋሚ ጊዜ በተለይ ደግሞ ከአየር ንብረት ለውጥ ጋር ተያይዘው በሚመጡ ችግሮች ለጎርፍና እንደዚሁም ደግሞ ለድርቅ ተጋላጭ እንደሆኑ ሲያነሱ ነበረ። ከዚህ ጋር በተያያዘ ደግሞ ከፍተኛ የሆነ ችግርም እንደሚስተዋልባቸው አንስተዋል። ስለዚህ በዚህ ወቅት ደግሞ በተለይ ደግሞ የክረምት ወቅት የሚገባበት እንደሆነ ይታወቃል። አሁን ያለንበት ወርና ከዛ ጋር ተያይዞ ይህ ፎረም በአዲስ አበባ መካሄዱ ደግሞ ወቅቱን የጠበቀና ና ተገቢም እንደሆነ እሳቸው በመድረኩ ላይ አንስተዋል ማለት ነው። ከዛ ባለፈ የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመም እንደዚሁ በተለይ ደግሞ የኢትዮጵያ መንግስት ለአየር ንብረት ለውጥ እየሰጠ ያለውን ትኩረትም አንስተዋል። በተለይ ደግሞ ከኢንስቲትዩቱ ጋር በተያያዘ የተለያዩ እሱን የማደራጀት እንደዚሁም ደግሞ የአቅም ግንባታ ስራ እየሰራ እንዳለ መንግስት አንስተዋል። ከዛ ባለፈ በተለይ ደግሞ ክልሎችም ላይ ያሉ ተቋማት መረጃ ላይ የተመሰረተ ትንተናን በማድረግ ግብአት እንዲሆኑ ለብሔራዊ ተቋሙ ያንን ተጠቅሞ ደግሞ ለህብረተሰቡ የማንቂያና የቅድመ ማስጠንቀቂያ መረጃዎችን ተደራሽ በማድረግ ረገድም እንደዚሁ ሰፊ ስራ እየተሰራ እንዳለ ነው እሳቸው ሲያነሱ የነበረው ማለት ነው። እንግዲህ ከዛ ባለፈ በተለይ ደግሞ የ ምስራቅ አፍሪካ ልማት በየነ መንግስታት ባለስልጣን ወይም ኢጋድ ምክትል ጸሐፊ መሀመድ አብዲ ዋሬ እሳቸውም እንደዚሁ መድረኩ ላይ ንግግር አድርገው ነበረ። እሳቸው ምንድነው ሲያነሱ የነበረው እንግዲህ የአየር ንብረት አገልግሎት በቀጠናው ልማት ላይ ስትራቴጂካዊ በሆነ መልኩ ተግባራዊ እንዲደረግ ኢጋድ በትኩረት እየሰራ እንዳለ እንደዚሁ አንስተዋል። እንግዲህ የኢትዮጵያ መንግስትም ይህንን አጋዥ መሆኑን ለዚህ ምስጋና እንደሚያቀርቡ ነው እሳቸው ሲያነሱ የነበረው ማለት ነው። ከዛ ባለፈ ደግሞ በተለይ ደግሞ ተቋማት የሚመለከታቸው አካላትና ባለድርሻ አካላትም በቅንጅት በመስራት ይህንን የአየር ንብረት ለውጥ ላይ እያተኮረ እንደዚሁም ደግሞ የአየር ንብረት ወይም ደግሞ የአየር ጸባይ ላይ እያተኮሩ ፎረሞች ሲካሄዱ ሀሳቦቻቸውን እንዲያመጡ መረጃ ላይ እየተመርኮዘ ትንተናም እንዲያካሄዱ በየወቅቱ እሱን የሚተገብር መሆኑን እንደሚያረጋግጥ ነው በመድረኩ ላይ ያነሱት ማለት ነው። ሌላው እንግዲህ የዚህ ፎረም መዘጋጀት ዋና ዓላማ ተደርጎ የሚወሰደው በየአመቱ የሚደረገው ምስራቅ አፍሪካ ሀገራት አራት አራት ወራት ላይ ትንበያ ይደረጋልና ከዚህ ጋር በተያያዘ እንግዲህ ከሰኔ ወር ጀምሮ እስከ መስከረም ያሉትን ተከታታይ አራት ወራት የአየር ትንበያ ሁኔታ ምን እንደሚመስል በኢጋድ የአየር ንብረት ለውጥ ተመራማሪ ዶክተር ትጥቂ ካሳ እሳቸው ነበሩ ይፋ ያደረጉት የአየር ትንበያውን። ከዚህ ጋር ተያይዞ እንግዲህ በተለይ ደግሞ በአብዛኛው የቀጠናው ሀገራት ከመደበኛው በላይ የሚባል ዝናብ እንደሚከሰት ነው እሳቸው በትንበያው ላይ ያነሱት። እንግዲህ ይህ ዝናብ ደግሞ በተለይ በኢትዮጵያ ከዚህ ቀደም ስናነሳው እንደነበረውም እንደምናስታውሰው በደቡብ የሀገራችን ክፍል አካባቢ ከክረምቱ ወቅት ጋር ተያይዞ የመሬት መሸረተት አደጋ ከፍተኛ የሆነ መጠን ያለው የዝናብና የጎርፍ አደጋዎችም ተከስተው እንደነበር ይታወቃልና ና ያንን መሰረት ያደረገ የቅድመ ማስጠንቀቂያ ስራዎች እንዲሰሩ በቀጠናው ያሉ ሌሎች መንግስታትም እዚህ ላይ አትኩረው እንዲሰሩ ማሳሰቢያን ሰጥተዋል ማለት ነው። እንግዲህ ለሰዓቱ ያሉ መረጃዎች እነዚህ ናቸው ይሆናል። በተለይም ለሰጠሽን መረጃ ከልብ እናመሰግናለን። መልካም ጊዜ ወደ ሌላ ዜና እናልፋለን ተመልካቾች። በአማራ ክልል ሁሉን አቀፍ የማህበረሰብ ጤና አገልግሎት ተደራሽ ለማድረግ በርካታ ተግባራት መከናወናቸውን የክልሉ የጤና ቢሮ ኃላፊ አብዱልከሪም መንግስቱ ተናገሩ። ክልሉ በጸጥታ ችግር ውስጥ ሆኖም ማህበረሰቡን የሚጠቅሙ የጤና ስራዎችን መከወኑ ባሪያነት የሚወሰድ ነው ተብሏል። ዮናስ ታደሰ ተጨማሪ አለው። እንደ ሀገር ጤነኛ አምራችና ብቁ ዜጋ እንዲኖር የጤና ተግባር ላይ ማተኮር ተገቢ ይሆናል። በተለይ ደግሞ አብዛኛው የህብረተሰብ ክፍል የጤና አገልግሎት የሚያገኝበት አካባቢ ልዩ ትኩረትን ይሻል። አሁን በሀገራችን እዚህ ላይ በተለየ መንገድ እየተሰራ ነው። የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱ በጤናው ዘርፍ በርካቶችን ተደራሽ ለማድረግ እየተሰሩ ስላሉ ስራዎች ይናገራሉ። አብዛኛው የክልላችን ማህበረሰብ ከሰማንያ ፐርሰንት ያላነሰው ማህበረሰብ አገልግሎት የሚያገኘው በጤና ጣቢያና በጤና ኬላ ደረጃ ነው። ስለዚህ ይሄ ከመሆኑ ጋር ተያይዞ አንዱ ሁሉ አቀፍ የጤና አገልግሎት ተደራሽነትን ልናረጋግጥ የምንችለው ማህበረሰባችን አብዛኛው አገልግሎቱ እዛ ከመሆኑ ጋር ተያይዞ በጤና ኬላ ና በጤና ጣቢያ ደረጃ ነው በኢፌዴሪ ጤና ሚኒስቴር የማህበረሰብ ተሳትፎ ና የመጀመሪያ ደረጃ ጤና ክብካቤ መሪ ስራ አስፈጻሚ እስራኤል አታሮ በበኩላቸው ይህ ጉዳይ እንደ ሀገርም ትኩረት የተሰጠው ስለመሆኑ ነው የሚያነሱት ሰማንያ በመቶ የሚሆን በተጨባጭ ዴታ ላይ ዛሬ በጤና ቢሮ የአማራ ክልል ጤና ቢሮ ብትመለከት ከሰማንያ ሶስት ፐርሰንት በላይ የሆነ እንደ ኢትዮጵያ እንደ ሀገር ስትመለከት ደግሞ ሰማንያ ፐርሰንት በላይ የሆነ ህብረተሰባችን በከተማም በገጠርም ያለው የሚገለገለው ፕራይመሪ ሄልት ኬር ውስጥ ነው። ይሄ ማለት ጤና ጣቢያዎችና ጤና ኬላዎች ነው። ቀሪው አስራ ሰባት ፐርሰንቱ በሆስፒታሎች ነው በግልም በመንግስትም። ቀሪው ደግሞ ሶስት ፐርሰንት በተለያዩ ክሊኒኮች ነው። ስለዚህ ትኩረት ማድረግ ያለበት አብዛኛው ህብረተሰቡ የሚገለግልባቸው ቦታዎች ላይ ነው። ለዛ ነው ትኩረት የምናደርገው። ሰማኒያ በመቶ ወጥተህ ሌላ ልታስበው አትችልም። ይሁንና የአማራ ክልል ጤና ቢሮ ኃላፊ አብዱልከሪም መንግስቱ እንደ ክልል የተፈጠረው የሰላም እጦት አመርቂ ስራዎች እንዳይሰሩ ስለማድረጉም ይናገራሉ። አጠቃላይ ከመጀመሪያ ደረጃ ጤና ክብካቤ አሀድ ተግባሮቻችን አኳያ በጤና ኬላና በጤና ጣቢያ ደረጃ ስንመለከተው የክልላችን ወቅታዊ የጸጥታ ችግር ወይም ግጭቱ ያደረሳቸው ተጽዕኖዎች ብዙ ናቸው። ለምሳሌ ብዙ ጤና ተቋሞቻችን የወደሙበትና የተዘረፉበት ሁኔታ ነው ያለው። ከመቶ አስራ ስምንት ያላነሱ ጤና ኬላዎች አገልግሎት የተቋረጠበት ሁኔታዎች ነው ያሉት። እንዲሁም ደግሞ አስራ ሁለት አካባቢ የሚደርሱ ጤና ጣቢያዎች እንደዚሁ አገልግሎት ያቋረጡበት ሁኔታ ነው ያለው። ይሄ እንግዲህ ከማህበረሰብ አገልግሎት አኳያ ስናየው በጣም ከባድ ችግር ነው ማለት ነው። በዚህ ችግሩም ውስጥ ሆኖ ታዲያ የአማራ ክልል በዘርፉ ተሞክሮ የሚሆኑ ተግባራትን ስለማከናወኑ ነው የተገለጸው። ማወቅ መልመድ፣ እንደገና አዶፕት ማድረግ ብቻ ሳይሆን የምርጥ ልምዶች መገኛም የሆነ ክልል ነው። ማህበረሰብ ተሳትፎ አንጻር ማለት ነው አማራ ክልል። ከዚህ ክልል የተወሰዱ ናቸው አብዛኛዎቹ ወደ ሌሎች ክልሎች የሄዱት። ልምድ አለው፣ እውቀት አለው፣ ሀብት አለው። ይሄን ተገንዝበናል። ይሄን ልምድ ይሄን እውቀት ይሄን ሀብት በማቀናጀት ህብረተሰቡ ባለቤት እንዲሆን ተደርጎ የሚሰራ ከሆነ በዚህ ሁሉ ችግር ውስጥ ኮቪድም ባለበት ግጭቶችም አልፎ አልፎ በሚከሰቱበትም አካባቢ ጭምር የጤና ስራ ሳይስተጓጓል መሰረታዊ የሆነ ዲላይንስ ሳይፈጠር ህብረተሰቡ አገልግሎቱን እያገኘ እንዲቀጥል ካደረጉት ክልሎች ውስጥ አማራ ክልል አንዱ ነው። በጤና ጣቢያና ጤና ኬላዎች ላይ ማህበረሰቡ በቅርቡ ሳይንገላታና ሳይቸገር ተገቢውን አገልግሎት እንዲያገኝ የአመራሩ ቁርጠኝነት ወሳኝ ስለመሆኑም ተመላክቷል። ክልል አቀፍ ፈተና የሚወስዱ ተማሪዎች የላቀ ውጤት እንዲያስመዘግቡ የሚያስችል ስራ እየተሰራ መሆኑን የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ አስታወቀ። በከተማ አስተዳደሩ ከአምስት ሺህ በላይ ተማሪዎች ክልል አቀፍ ፈተና እንደሚወስዱ ተገልጿል። ፋንታነሽ መሀመድ ዝርዝሩን ይዛለች። ተማሪዎች የተሻለ ውጤትን አስመዝግበው ወደ ቀጣዩ የትምህርት ደረጃ እንዲሸጋገሩ አስቀድሞ ማዘጋጀትና ማብቃት ቀዳሚው ተግባር ነው። ለዚህም ይመስላል ተማሪዎቹ በየትምህርት ቤታቸው ዝግጅት እያደረጉ የሚገኙት። ተማሪ ገሊላ ታደሰና ዝናሽ ጥና በደብረ ብርሃን ከተማ የአንድነት ቅድመ አንደኛ አንደኛና መካከለኛ ደረጃ ትምህርት ቤት የስድስተኛና የስምንተኛ ክፍል ተማሪዎች ናቸው። ተማሪዎቹ በክልላዊ ፈተናው የተሻለ ውጤት ለማስመዝገብ ዝግጅት እያደረጉ መሆኑን ተናግረዋል። እኔ የምንፈተነው አሁን እኛ ሁለተኛ ዙር እንደመሆናችን ከአምስተኛ ክፍልም ጀምሮ ነው። ስለዚህ ይህንን አርባ ፐርሰንቱ ከአምስተኛ ክፍል ነው፣ ሀምሳ ፐርሰንቱ ደግሞ ከስድስተኛ ክፍል ነው። ስለዚህ ይህንን ሁለቱንም እያረኩኝ በግማሽ ባለኝ ሰዓት ከስድስተኛ ክፍል አሁን እየተማርኩ እያለ ስለሆነ ብዙ አይከብደኝም፣ ግን የአምስተኛውን ትንሽ የረሳቸውን ነገሮች ዩኒቶችን እያስታወስኩኝ አነባለሁ። ለፈተናው ከሰባት ጀምሮ ከሰባት ጭምር ስለሆነ የሚወጣው የሰባተኛ ክፍልንም አብረን እያስኬድን ከስምንት ጋር እያጠናን እንገኛለን። ከዛ በተረፈ ቅዳሜ እየመጣን። የሰባትን እንከልሳለን። የአንድነት ቅድመ አንደኛ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ባዩ ኃይለ ጊዮርጊስ በበኩላቸው በትምህርት ቤታቸው ከ አምስት መቶ በላይ የስድስተኛና የስምንተኛ ክፍል ክልላዊ ፈተና የሚወስዱ ተማሪዎችን በማዘጋጀት በኩል ትምህርት ቤቱ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። ስድስተኛ ክፍል ወደ ሁለት መቶ ሀያ የሚደርሱ ተማሪዎች አሉን። ስምንተኛ ክፍል ደግሞ ወደ ሶስት መቶ ሰላሳ የሚደርሱ ተማሪዎች አሉ። የተለያዩ ጥያቄዎችን እያዘጋጁ በትምህርት ቤቱ ኮፒ እየተደረገ ለተማሪዎቹ እንዲደርሳቸውና እንዲሰሩት ማድረግ ምቹ ሁኔታ ፈጥረናል። ሌላው ለመምህራን ምንም አይነት ክፍያ ሳንከፍል በራሳቸው ፍቃድ ቅዳሜና እሁድ ፕሮግራም ወጥቶ ተጨማሪ የማጠናከሪያ ትምህርት እንዲሰጡ ምቹ ሁኔታ እየተፈጠረ ነው ያለው። ከሰኞ እስከ አርብ ባለው ጊዜ ደግሞ ተማሪዎች ቤተ መጽሐፍት ገብተው ጥያቄዎች እንዲሰሩ ምቹ ሁኔታ በመፍጠር ምሳሳ ጭምር ቤተ መጽሐፍቱ ክፍት ሆኑ ተማሪዎች ቅድመ ዝግጅት እንዲያደርጉ እየሰራን ያለንበት ሂደት አለ። በደብረ ብርሃን ከተማ ከአምስት ሺህ በላይ ተማሪዎችን ክልላዊ ፈተና ለማስፈተን የቅድመ ዝግጅት ስራዎችን እየሰራ መሆኑን የደብረ ብርሃን ከተማ ትምህርት መምሪያ ኃላፊ መቅደስ ብዙነ ተናግረዋል። ተማሪዎቹ የተሻለ ውጤት እንዲያስመዘግቡ መምህራን የማጠናከሪያ ትምህርትና ሌሎች እገዛዎችን እያደረጉ እንደሆነም ገልጸዋል። አጠቃላይ ዝግጅትን በሚመለከት ክልል አቀፍ ፈተናንም ለማብቃት የተለያዩ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው በተለይ የወርክሽት ቲቶር ሞዴል ፈተናዎችን በመፈተን ባለፈው ዓመት የተፈተኑት ክልል አቀፍና ሀገር አቀፍ ፈተናዎችን ተማሪዎች እንዲለማመዱባቸው በማድረግ ረገድ እየተሰሩ ያሉ በርካታ ስራዎች አሉ። ተማሪዎቹ ጥሩ ውጤት እንዲያስመዘግቡ መምህራንና አጋር አካላት ጥረታቸው ተጠናክሮ እንዲቀጥል ኃላፊዋ ጥሪ አቅርበዋል። መምህራን እያገዙ ያሉ በጣም ጥሩ ስራ ነው እየሰሩ ያሉት። በየትምህርት ቤቱ ያሉ መምህራን ይህንን ጥረታቸውን የልጆቹ ውጤት እስከሚያመጡበት ፈተናቸውን እስከሚፈተኑበት ሰዓት ድረስ የበለጠ እንዲያግዟቸው፣ በሶስተኛ ደረጃ አብረውን የሚሰሩ ደብረ ብርሃን ዩኒቨርሲቲ መምህራን ኮሌጅም ማህበረ ቅዱሳንም እንዲሁ ድጋፋቸው እንዳይለየንና አሁንም በቀሪ ጊዜ ተማሪ የማብቃቱን ስራ አብረን በጋራ እንድንሰራ ነው። ወላጆችም ደግሞ ትልቅ ሚና አላቸው። ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል ተመልካቾች። አሁን ደግሞ ቀለሞቻችን ወደ ተሰኘው የዜና ምዕራፋችን እናልፋለን። በኢትዮጵያ የሚዘጋጁ የባህል ፌስቲቫሎች የሀገሪቱን ባህል ለሌላው ዓለም ለማስተዋወቅ አግዟል ሲሉ የተለያዩ ክልሎች የባህል ቡድን አባላት ገለጹ። የባህል ትስስሮችን በማስፋት ከቱሪዝም የሚገኘውን ገቢ ማሳደግ ይገባልም ብለዋል። ራሄል ደምሰው ዝርዝሩን ይዛለች። በተደጋጋሚ እንደ ሀገርና እንደ አህጉር የሚካሄዱ የባህል ፌስቲቫሎች ባህል ከማስተዋወቃቸው ባለፈ ህዝብ ለህዝብ ግንኙነትን የማጠናከር ፋይዳ አላቸው ሲሉ በተለያዩ የባህል ፌስቲቫል ተሳታፊ የነበሩ የክልል የባህል ቡድን አባላት ተናገሩ። የባህል ፌስቲቫል ተሳታፊዎቹ በየጊዜው የሚካሄዱ ፌስቲቫሎች እኛነታችንን ለሌሎች ዓለም ሀገራት እንድናስተዋውቅ የሚያግዙ ናቸው ብለዋል። ፌስቲቫልም እንደመሆኑ መጠን እንደ አፍሪካም ያለውን የባህል ልውውጥ ያጠናክራል ማለት ነው። ባህል ሁሉ ነገራችን ስለሆነም ያንን ነገር ለማጠናከርና ለማስተሳሰር የሚረዳ ትልቅ አቅም ያለውና ጉልበት ያለው ፕሮግራም ነው። የቀለም ምስጢር ነው ባይነኝ። እኔ ገና ያልሸጥነው ያላወቅነው፣ ያላወቅ ነው ያላስተዋወቅነው በደንብ ከፍ ያላደረግ ነው ብዙ ቱባ ባህሎች ከብዙ አንግሎች ብንመለከት ካለባበሳችን፣ ከአጨፋፈራችን፣ ከምንመገባቸው ነገሮች የተለያየ አመጋገብ ስርዓት አለን። የምንጠቀማቸው ለምግብ ምንጭ የምንጠቀማቸው ነገሮች ራሳቸው ብዙ ናቸው። እነዚህ ነገሮች ሁሉ ገና ያላስተዋወቅናቸው ናቸው። ወደፊት ትልቅ የመተዋወቅ እድል፣ የገበያ እድል፣ የስራ እድል ሊፈጠርበት የሚችል ዘርፍ ነው ብዬ ኢትዮጵያ በህብር ቀለም የተዋብነና ያን ህብር ቀለማችንን በደንብ አጉልተን በቲዮሪ እኔ አሁን ከደቡብ ክልል ላይ ወር ከደቡብ ምዕራብ ምዕራብ ክልል ላይ ማቋን ካልቸር በቲዮሪ ላቅ እችላለሁ፣ ግን እዚህ መጥተው በአካል ስንገናኝ የኛንም እናቀርባለን። የኛ ክልል የደቡብ ምዕራብ አለም ምልስ ምሳሌ እያነሳ የሌሎች ክልሎችን ውብ ቀለማት የምናይበት የምናስተዋውቅበት መድረክ ነውና ተሳታፊዎቹ ኢትዮጵያውያን በርካታ ያልተገለጹ ያልታዩ ባህሎች ያሉን ህዝቦች ነን ብንሆንም ባለን ልክ ማስተዋወቅ አልቻልንም ሲሉ ገልጸዋል። ለዚህ ደግሞ ተከታታይ ፌስቲቫሎችን ማዘጋጀትና ራሳችንን ማስተዋወቅ ይጠበቅብናልን ብለዋል። የተለያየ ቀለም ያለን፣ የተለያየ ባህል ያለን፣ የተለያየ ቋንቋ ያለን፣ የተለያየ ቅርስ፣ የተለያየ ነገሮች ያሉን ግን አንድ የሚያደርገን ባህል አለ መዋደዳችን፣ መከባበራችን እና እርስ በርስ መቻቻላችን በተለያየ ቋንቋ ውስጥ ብንኖርም ያለውን ነገር እና ይሄንን አጠናክሮ የሚቀጥል ነው ብዬ ነው የማስበው። እንግዲህ ባህል የምንሸጠው በእኛ ደረጃ፣ በእኛ ሀገር ደረጃ የቱሪዝም ምንጭ ባህል ነው። የቱሪዝም ምንጭ ወይ ተፈጥሮ ነው ወይ ሰው ሰራሽ። ዞሮ ዞሮ ሰው ሰራሹ ባህሉ ፓርት ነው። እነዚህን ነው የምንሸጠው እኛ። ስለዚህ እነዚህ ነገሮች በቱሪዝም ደረጃ ገና ገቢ የምንሰበስብባቸው እድሎች ሰፊ እድሎች አሉ። በዚሁ መልኩ የምንቀጥል ከሆነ በየአመቱ፣ በየስድስት ወሩ በየሩብ አመቱ እንኳን ብናደርገው ገና ብዙ የሚቀረን ስለሆነ በተለይ ለቱሪዝም ከፍተኛ እድል ይፈጥራል ብዬ ነው የማስበው። በጣም ትልቅ ምን ይኖራል እንዳልኩ፣ አሁን ለምሳሌ የማይተዋወቁ ሰዎች ለምሳሌ አሁን እዚህ ጋ በጣም ብዙ ሰዎች ይተዋወቃሉ። የአፋር ባህሉ ምንድን ነው? የስዳማ ባህሉ ምንድን ነው? የትግራይ ባህሉስ ምንድን ነው? አማራ ደግሞ ባህሉ ምንድን ነው? አማራ ራሱ አማራ ክልል ራሱ ማን ነው የምለውን ብዙ ነገር ትረዳለ። ስለዚህ እርስ በራሱ የማተሳሰር ነገር የበለጠ ያተናክራል ብዬ ነው ማስበው። አመሰግናለሁ። ኢትዮጵያ ራሷን የምታስተዋውቅባቸው የባህል መድረኮች በተለያዩ የዓለም መድረኮች እየተዘጋጁ መሆናቸውን የገለጹት አባላቱ ፌስቲቫል ትስስርን ከማጠናከር ባለፈ ከቱሪዝም ዘርፍ የሚገኘውን ገቢ ለማስፋት ያስችላልም ሲሉ ገልጸዋል። አሁን ደግሞ ወደ አጫጭር ዘገባዎች እናልፋለን። መሰረት መግጫ ታቀርባቸዋለሽ። ተከታትለን መለስ። የሌማት ትሩፋት መርሃ ግብር የአመጋገብ ስርዓትን ለማሻሻልና የምግብ ዋስትና ለማረጋገጥ የጎላ አስተዋጽኦ እያበረከተ መሆኑን የግብርና ሚኒስትር ዶክተር ግርማ መንቴ አስታወቁ። መርሃ ግብሩ የምግብ ስርዓትን በማሻሻል ረገድ ትልቅ መነቃቃት የፈጠረ መሆኑንም ተመላክቷል። የክልሎችና የከተማ አስተዳደሮች ከፍተኛ አመራሮች በተገኙበት የአመቱ የሌማት ትሩፋት መርሃ ግብር የስነ ምግብና የሰቆጣ ዲክላሬሽን ስራዎችን በመገምገም አቅጣጫ የሚያስቀምድ መድረክ በጅማ ከተማ እየተካሄደ ነው። የዶሮ የአሳ የወተትና በተጨማሪም የወተት ልማትን የማጎልበት ስራዎች እየተከናወ መሆኑን ጠቅሰዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በኮንስትራክሽን መሰረተ ልማት የስራ እድል ከመፍጠር ባለፈ የዜጎችን የኑሮ ደረጃ በዘላቂነት የሚያሻሽል ውጤት እያስመዘገበች መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱሳኒ ቱሳኒ ገለጹ። ሀያኛው የዓለም ስራ ድርጅት በስራ ላይ የተመሰረተ የባለሙያዎች ሌበር ቤዝድ ፕራክቲሽነርስ አህጉራዊ ስብሰባ የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ በአፍሪካ ህብረት አዳራሽ እየተካሄደ ነው። በመርሃ ግብሩ ላይ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የመንግስት ከፍተኛ የስራ ኃላፊዎች የተለያዩ ሀገራት ተወካዮች፣ የዓለም አቀፍ ተቋማት መሪዎች ተገኝተዋል። ሚኒስትሯ በዚህ ወቅት እንደገለጹት የኢትዮጵያ መንግስት የስራና ስራ ስምሪት ለአካታችና ና ለዘላቂ ኢኮኖሚያዊ እድገትና ማህበራዊ ፍትህ መሰረት መሆናቸውን ይገነዘባል ብለዋል። ስብሰባው የስራ ዕድል ፈጠራን፣ ድህነት ቅነሳና ፍትሃዊ ተጠቃሚነትን ለማረጋገጥ የሚያስችሉ ሀሳቦችን በማፍለቅ የጋራ አንድነትና ቁርጠኝነት የምናሳይበት ነው ብለዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በቀጠናው የስደተኞች ተጠቃሚነትን ለማረጋገጥ እየተከናወኑ ላሉ ስራዎች እያደረገ ያለውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። ኢጋድ በስደት መፈናቀልና ከተሜነት ላይ ያዘጋጀው አራተኛው ሳይንሳዊ ኮንፈረንስ በአዲስ አበባ መካሄድ ጀምሯል። ኮንፈረንሱ የሚከናወነው ስደት መፈናቀልና ከተሜነት በዘላቂ ልማት ላይ ያላቸው ተጽዕኖ በሚል መሪያ ሀሳብ ነው። በኮንፈረንሱ ምሁራን፣ ተመራማሪዎች፣ ፖሊሲ አውጪዎች፣ የልማት ባለሙያዎችና ሌሎች ባለድርሻ አካላት ተገኝተዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ዋና ጸሐፊ ኃላፊ ዶክተር ወርቅነ ገበየውን በመወከል ንግግር ያደረጉት የኢጋድ የኢትዮጵያ ተጠሪ አቶ አበባው ቢሆነኝ በቀጠናው የዜጎች እንቅስቃሴ መጨመርና የከተማ እድገት ይዟቸው የመጧቸው ፈተናዎች የተቀናጀና መረጃን መሰረት ያደረገ ምላሽ እንደሚያሻቸው ገልጸዋል። ዜጎች በኢጋድ ቀጠና የሚያደርጉት እንቅስቃሴ በከተሞች እድገት፣ ኢኮኖሚና ማህበራዊ መስተጋብር ላይ ጫና እያሳደሩ እንደሚገኝ ተናግረዋል። የልማት አጋሮች በኢጋድ ቀጠና ስደትና የከተሞች እድገትን አስመልክቶ እየተከናወኑ ላሉ ስራዎች ድጋፍ እንዲያደርጉም ጠይቀዋል። የኢትዮጵያ ዜና አገልግሎት ድርጅት ዘገባ ነው። ተመልካቾች ስትከታተሉ የቆያችሁት ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የነበረውን የእለቱን ዜናችንን ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ